ጤና ይስጥልኝ። እንዴት ዋላችኋል ተመልካቾች። ከዜና ኢትዮጵያ የሰዓቱን የስፖርት ዘገባዎች እናንተ እናደርሳለን። ሲንቄ ባንክ የስፖርት ዘገባዎችን አጋር ስለሆነም ከልብ ነው የምናመሰግነው። ከዜናዎቹ ጋር ተመስገናለባቸው ነኝ። ስፖርታዊ ውድድሮች ተተኪና ብቁ ስፖርተኞችን ከማፍራት በተጨማሪ ሰላምን በማስመረገድ የሚጫወቱት ሚና ከፍተኛ መሆኑ ተገለጸ። በደሴ ከተማ የተጀመረው ዘጠነኛው የመላው አማራ ጨዋታዎች በክልሉ የተቀዛቀዘውን ስፖርት ለማነቃቃት ያግዛል ተብሏል። አዲስ የሸዋስ ስፖርታዊ ውድድሮች ተተኪና ምርጥ ስፖርተኞችን ከማፍራት በተጨማሪ የሕዝቦችን እርስ በርስ የመተዋወቅና የመገናኘት ሕሳቤን ለማጎልበት ያላቸው ሚና ከፍተኛ ነው። በተለያዩ ክልሎች እየተከናወኑ ያሉ ስፖርታዊ ውድድሮች ሕዝቦችን ከማቀራረብና ሰላምን በማስፈን ረገድ እየተጫወቱት ያለው ሚና በቀላሉ የሚታይም አይደለም። በደሴ ከተማ የተጀመረው ዘጠነኛው የመላ አማራ ጨዋታዎችም በክልሉ የሚገኙ ዞኖችን እርስ በርስ በማቀራረብና ሰላምን በማስፈን እገዛው ከፍተኛ መሆኑን ነው በሆጤ ስታዲየም በተከናወነው የመክፈቻ መርሃ ግብር የተገለጸው። ስፖርታዊ ጨዋታዎች ከውድድር ባሻገር የህዝባችንን አንድነት በማጠናከር ሰላምን፣ ፍቅርን፣ ወንድማማችነትን፣ አብሮነትን የሚያስተምሩ ሲሆን ዛሬ በዓለማችን ላይ ስፖርት የተለያዩ ማህበራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ ስራዎች ለማከናወን ቁልፍ መሳሪያ ሆኖ ይገኛል። በክልሉ ባለፉት ዓመታት የተፈጠረውን የሰላም መደፍረስ ወደ ነበረበት ለመመለስ ስፖርትን እንደ አንድ መሳሪያ ለመጠቀም ሰፊ ስራ መሰራቱም ተጠቁሟል። ባለፉት ጊዜያት በክልላችን የተፈጠረውን የሰላም መደፍረስ ተከትሎ ስፖርት ለሰላም ሰላም ለሁሉም በሚል መሪ ቃል ለተለያዩ ስፖርታዊ ውድድሮችን በአካል ብቃት እንቅስቃሴዎችና በየአካባቢው በማካሄድ የሰላም አስፈላጊነትና ስፖርት ለሰላም ያለውን አበርክቶ ለሕዝብ ለማስተዋወቅ ተችሏል። ይህ ውድድር በክልሉ በተከሰተው የሰላም መደፍረስ ምክንያት የተቀዛቀዘውን ስፖርታዊ እንቅስቃሴ ማነቃቃት ዋና ዓላማ አድርጎ ይካሄዳል። እንዲህ አይነት ትልቅ ውድድር በማካሄድ በክልሉ ተከስቶ የነበረውን የሰላም መደፍረስ የተቀዛቀዘውን ስፖርታዊ እንቅስቃሴ ማነቃቃትና ስፖርት ለሰላም እና ለወዳጅነት የሚለውን መርህ በመከተል የተገኘውን አንጻራዊ ሰላም እንዲጸና ማድረግ ሲሆን በተመሳሳይ ከተለያዩ ዞኖችና ከተሞች የመጡ ስፖርተኞችና ልዑካን ቡድኖች እርስ በርስ እንዲገናኙና እንዲተዋወቁ በማድረግ ልምዳቸውንና ባህላቸውን የሚለዋወጡበት እንዲሁም ወዳጅነትን የሚፈጥሩበት መድረግ ነው። ውድድሩ ከውድድርነት ባለፈ በክልሉ ያሉ የጋራ ሴቶችንም ያጠናክራል። ይህ ስፖርታዊ ውድድር ሲካሄድ ከውድድር ባሻገር የጋራ ማህበራዊ እሴታችንን ያጠናክራል፣ አንድነታችንን ያጎለብታል። ውድድሩ ጨዋነትና ዲስፕሊን በተሞላበት አግባብ እናስቀጥል። ይህን ስናደርግ ሁላችንም የተከበረውን የአማራ ሕዝብ የሚወክል ብርቅዬ ስፖርተኞችን መዘን በማውጣት በሀገር ደረጃ ለሚካሄደው ውድድር ዛሬም እንደትናንቱ ከፍታችን በሚመጥን መልኩ ተወዳዳሪ ሆነን መቅረብ እንችላለን። እንደ ሀገር እየተገነባ ላለው ብሔራዊ ትርክት ስፖርት የሚጫወተው ሚና በቀላሉ የሚታይ አለመሆኑን ነው የክልሉ ምክትል ርዕሰ መስተዳድር የገለጹት። እንደ ሀገር ብሔራዊ ትርክትን እንገንባ ሲባል በስፖርት ውስጥ አብሮነትንና ብዝሃነትን እያስተናገድ ሰዎች የሚሰባሰቡበትን ከልዩነታቸው ይልቅ አንድነትንና መመሳሰላቸውን እያጎለበት አብሮነትን የምናጽናበት መድረክ ስለሆነ ለሀገረ መንግስት ግንባታና እየተከተለላል ነው። ለብሔረ መንግስት እንዲሁም ሀገርን ለማጽናት ወሳኝ መድረክ በመሆኑ እንደ መንግስት ትኩረት የሚሰጠው ነው። በዘጠነኛው የመላ አማራ ጨዋታዎች በሁለተኛ ቀን ውለው የ10ሺ ሜትር ወንዶች ፍጻሜ ሲደረግ ተሾመ ወንደሰን ከደብረ ብርሃን ከተማ ቀዳሚ ሆኖ በማጠናቀቅ የወርቅ ሜዳሊያ ተሸልሟል። በአምቦ ከተማ እየተካሄደ በሚገኘው የመላ ኦሮሚያ ጨዋታዎች የተለያዩ ፍጻሜ ውድድሮች እየተከናወኑ ይገኛሉ። ከሚያዝያ 27 ጀምሮ ለ27ኛ ጊዜ እየተደረገ በሚገኘው ውድድር ትናንት የፍጻሜ ውድድሮች የተከናወኑ ሲሆን በዚህም ምዕራብ አርሲ በወረዱ ቴኳንዶ የወርቅ ሜዳሊያን አሸንፏል። አሰላ ከተማና ሸገር ደግሞ ሁለተኛና ሶስተኛ ደረጃን በመያዝ ነው የፈጸሙት። በ10 ኪሎ ሜትር በሸፈነው የብስክሌት ውድድርም ሸገር ከተማ በቀዳሚነት ሲያጠናቅቅ ደቡብ ምዕራብ ሸዋና ቢሾፍቱ የብርና ና የነሐስ ሜዳሊያን አሳክተዋል። ውድድሩ ዛሬም በተለያዩ ርቀቶች የተከናወነ ሲሆን የፊታችን አርብ ፍጻሜውን ያገኛል። በኢትዮጵያ ፕሪምየር ሊግ ዛሬ ረፋድ በተደረገ ጨዋታ ፋሲል ከነማን ያሸነፈው ኢትዮጵያ መድን የሊጉን መሪነት አጠናከረ። 3 ሰዓት ከ30 ላይ በሐዋሳ በተደረገው የሁለቱ ቡድኖች የ29ኛ ሳምንት መርሃ ግብር ኢትዮጵያ መድን ሁለት ለ0 ነው የረታው። አላን ካያዋ በ43ኛው ና በ56ኛው ደቂቃ ያስቆጠሯቸው ኳሶች የገብረ መድን ሀይል የሆን ክለብ አሸናፊ አድርጎታል። ቡድኑ በውድድር አመቱ የሰበሰባቸውን ነጥቦችም 57 በማድረስ አሁንም በሊጉ መሪነት ቀጥሏል። በተዋባተው ፋሲል ከነማ ደግሞ በ35 ነጥቦች አስረኛ ደረጃ ላይ ተቀምጧል። ትናንት በተደረጉ ጨዋታዎች ሐዋሳ ከተማና ሲዳማ ቡና ተጋጣሚዎቻቸውን አሸንፈዋል። ከአርባ ምንጭ ጋር የተፋለመው ሐዋሳ በእስራኤል ሸቱ ግብ አንድ ለዜሮ ነው የነታው። ከኢትዮ ኤሌክትሪክ ጋር የተጫወተው ሲዳማ ቡና ሁለት ለአንድ ሲያሸንፍ ሀብታሙ ታደሰና ይገዙ ቦጋሌ ሲዳማ ቡና ግቦችን አስቆጥረዋል። ሀቤል ሀብታሙ ደግሞ ኢትዮ ኤሌክትሪክን በዜሮ ከመሸነፍ የታደገች ብቸኛ ኳስ ከመረብ ያሳረፈ ተጫዋች ነው የ29ኛው ሳምንት የኢትዮ የኢትዮጵያ ፕሪምየር ሊግ ጨዋታዎች ዛሬም ከሰዓት ሲቀጥሉ ድሬዳዋ ከተማ ከመቀለ ሰባ እንደርታ ዘጠኝ ሰዓት ላይ እንዲሁም ሀዲያ ሆሳዕና ከወልዋሎ ዓዲግራት ዩኒቨርሲቲ ደግሞ 12 ሰዓት ላይ ጨዋታቸውን ያደርጋሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የጤና ቡድን ወደ ሆሳና በማቅናት ከአካባቢው ከሚገኘው የሰላም የጤና ቡድን ጋር የወዳጅነት ጫወታ አደረገም። የአካባቢው የጤና ቡድን ከእግር ኳስ በዘለላይ የበጎ አድራጎት ስራዎችን በመስራት የካበተ ልምድ ያለው የጤና ቡድን ስለመሆኑ ነው የተነሳው። አብርሃም ተስፋዬ ተጨማሪ ዘገባ አለው። ላለፉት ዓመታት በአራቱም የኢትዮጵያ አቅጣጫዎች በመንቀሳቀስ ኢቢሲን ከህብረተሰቡ ጋር እያስተሳሰረ የሚገኘው የተቋሙ ጤና ቡድን ተረኛ መዳረሻ ወደ ሆነችው ሆሳና ከተማ ሲደርስ ደማቅ አቀባበል ተደርጎለታል። የህዝብ የሆነው ሚዲያ እዚህ ሆሳና ተገኝቶ በሚመጥነው ልክ ደግሞ ህዝቡም ወጥቶ እየታደመ ነው። ቡድኑም አቀባበሉ እንዳለ በከትላንት ጀምሮ ያለው ድባብ በጣም ደስ ይላል ና በልማቱም በመልካም አስተዳደሩም በስፖርት ዘርፉም በአጠቃላይ ነገር ከተማ ምን እንደሚትመስል ለማት መምጣታችሁ ደስ ብሎናል። ከዚህ አንጻር እኛ በጉጉት ስንጠብቅ ነበር። ይሄ ማለት ኢትዮጵያዊነት በአንድነት ያምራል። በዚሁ ልክ ሁሉም ኢትዮጵያ መጥቶ እዚህ እንደተጫወተ ነው የምንቆጥረው ና ከኳስ ጨዋታ ያለፈ በሀገራችን የስፐርስ ግንኙነታችንን ማጠናከር አለብን። ኢቢሲ አንደው ደግሞ እዝግነትን በመፍጠርም ከዛ አልፎ ደግሞ ልማትን ላለም በማስታወቅም ታዋቂ በመሆኑ እኛ እንደ ውሳና ከተማሳ በጣም ደስተኞች ነን። በከተማው ከሚገኙ በርካታ የጤና ቡድኖች መካከል ፈርቀዳጅ የሆነው የሰላም ጤና ቡድን ከተመሰረተ ከ13 ዓመታት በላይ ናስቆጥሯል። ከኳስ የዘለለ አላማን ያነገበው ጤና ቡድኑ ለአረጋውያን፣ ለህፃናትና ድጋፍ ለሚሹ አካላት በሙሉ አለው በማለት ከሰባት ዓመታት በላይ አጋርነቱን አሳይቷል። ከአምስት መቶ በላይ መለስተኛ ደረጃ ላይ ያሉ ተማሪዎችን በመለየት በየዓመቱ አዲስ ዓመት ሲገባ መስከረም ላይ ትምህርት ከመጀመሩ በፊት ጳጉሜ ላይ የሚመለከተው የዞኑ የከተማውን ባለድርሻ አካላት ባሉበት ተማሪዎችን ደብተር እስክሪፕቶና ቦርሳ መያዣ ጭምር ከነ ሪዘርቫቸው እናደርጋለን። ይሄ መልካም ገጽታ ነው። ተፈጥሯዊም ሆነ ሰው ሰራሽ ችግሮች ሲገጥሙ ለመፍትሄ የሚፋጠነው ጤና ቡድኑ መታከም ላልቻሉ የህብረተሰብ ክፍሎችም ሲደርስ ሰንብቷል። ህክምና ገንዘብ አቶ ድጋፍ የሚፈልጉ ከአባልም ይሁን ከሌላ ውጪ ማህበረሰብ ላይ ለሚደርሰው ጉዳት መታከም ላልቻሉ እንደ ማህበሩ አቅም በእለቱ በማዋጣትም ሌሎችንም በማስተባበር ከሰባት በላይ ታካሚዎችን በሀገር አቀፍ ደረጃም ወደ ውጭ ሄዶ እንድታከሙ ያደረግነው ጥረት አለ። ሆሳና በራሷ አቅም ሰፊ የመሰረተ ልማት ስራዎችን እያከናወነች ትገኛለች። የእድገቷን ፍጥነት ከጊዜ ወደ ጊዜ ተሻሽሏል። ይህን ጨምሮ በስፖርቱም ቢሆን በአካባቢው ያለውንም መቃቅም በመግለጥ ኢቢሲ ሰፊ ስራዎችን እየሰራም ይገኛል። እንዳያችሁት በአንድ ከተማ ውስጥ በመንግስት ደረጃ የክልልም የፌዴራልም ማንም ሳንጠቅ በራሳ ጊዜ ሰባት ቢሊዮን ፕሮጀክት እንሰራለን። በዚህ ላይ ሰባት 35 ኪሎ ሜትር ኮሪደር ልማት እንዲሁም 25 ኪሎ ሜትር አስፓልት ስራ እየሰራን ነው። ትምህርት ቤቶች፣ እንደዚሁም የወጣቶች ስብና ማዕከል ስፖርት ሜዳዎችን፣ ከዚህ ያለፈ ደግሞ የከተማ ፓርክ፣ ትልቁ ፓርክ በመቶ ሁለት ሄክታር ያረፈ ፓርክ ከዚህ ያለፈ የህዝብ ሽንት ቤቶችን እንግዲህ ትምህርት ቤቶች፣ ጤና ስራዎች፣ ድሬኔጆች የተለያዩ ስራዎችን እየሰራን ነው። በጣም በርካታ ወጣቶች ሜዳ ነው የሚያዘወትሩት። ስለዚህ ይሄንን ኤክስፖየር የነሱን ልምምድ የነሱን እንቅስቃሴ እዚህ አካባቢ ያለውን የኳስ እንቅስቃሴ በመዘገብ መልሰን እነሱ የሰሩትን ስራ ለህዝብ እናደርሳለን። ይሄ የኮሙኒኬሽን ስራውን በዚህ እናሳልጥላቸዋለን ማለት ነው። እኛም ደግሞ እዚህ ስንመጣ፣ እኛም የምንሰራው ለህዝብ ነው የምንሰራው። ህዝብ ነው የምንሰራውን ፕሮግራም የሚከታተልን የሚያዳምጥልን የሚመለከትልን እና በኢቢሲና በሀዲያ ህዝብ መካከል ያለውን ግንኙነት እናጠናክራለን። በኢቢሲና በሆሳና ከተማ ነዋሪ መካከል ያለውን ግንኙነት እናጠናክረዋለን ማለት ነው። ሁልጊዜም ኢቢሲ ቤተኛ ነው። የትኛውም አካባቢ በአራቱም ጫፍ የሚደርስ ሚዲያ ነው። ስለዚህ ሆሳና ስንመጣ ከሆሳና ህዝብ ጋር ያለን ግንኙነት እያጠናከርነው ነው፣ እያሳደግነው እንሄዳለን ማለት ነው እና ትልቅ ጠቀሜታ አለው ለእኛም ለነሱ ማለት ነው። የሰላም ጤና ቡድን በቀጣይ አጋርነቱን በማጠናከር በከተማ ውስጥ ድጋፍ ለሚሹ ታዳጊ ፕሮጀክት ፕሮጀክቶች አስፈላጊውን ግብዓት እያሟላ የመዝለቅ እቅድንም ይዟል። በመጀመሪያ ደረጃ ስፖርቱ መነሻ እንዲሆን ህዝባዊ አብዮት እንዲቀጣጠር የበኩላችንን ድርሻ ለመወጣት ጥረት እያደረግን ነው። ሌሎችም ከተሞች እየዞርን የተቋማችን አምባሳደሮች ነን። የጤና ቡድን ብቻ አይደለንም። ኢቢሲን ነው ወክለን የምንንቀሳቀሰው። ኢቢሲን ፕሮሞት በማድረግ ረገድ ከፍተኛ አስተዋጽኦ እያበረከትን እንገኛለን። ወደፊትም ከዚህ በተሻለ የተለያዩ ከተሞች እየድን ህዝቡ ጋር ያለንን ግንኙነት እያጠናከርን እንቀጥላለን ማለት ነው። በዓለም ከ20 ዓመት በታች የእግር ኳስ ዋንጫ አፍሪካን የሚወክሉ አራት ሀገራት ተለዩም። በአፍሪካ ዋንጫ ጨዋታ ለግማሽ ፍጻሜ ያለፉት ግብጽ፣ ሞሮኮ፣ ደቡብ አፍሪካና ናይጄሪያ በቺሊ አስተናጋጅነት በሚካሄደው የ25ቱ ከ20 ዓመት በታች የዓለም ዋንጫ አፍሪካን ይወክላሉ ተብሏል። ነጻነት ጫን ያለው ተጨማሪ ያለው የአዳዲስ ከዋክብቶች መገኛ የእግር ኳስ አብዮት አቀጣጣይ የአዲስ ትውልድ መናሪያ በሆነው በዓለም ከ20 ዓመት በታች ዋንጫ አፍሪካ በአራት ሀገራት ትወክላለች። በቺሊ አስተናጋጅነት በሚደረገው የ2025 ከ20 ዓመት በታች ዓለም ዋንጫ ግብፅ፣ ሞሮኮ፣ ደቡብ አፍሪካና ናይጄሪያ አፍሪካን በመወከል በመድረኩ የሚሳትፉ ሀገራት መሆናቸውን አረጋግጠዋል። በግብፅ አስተናጋጅነት እየተካሄደ በሚገኘው ከ20 ዓመት በታች አፍሪካ ዋንጫ አራቱ ሀገራት በሩብ ፍጻሜ ተጋጣሚዎቻቸውን በመርታት ወደ ግማሽ ፍጻሜ ማለፋቸውን ተከ ተከትሎ ነው የ2025ቱን የዓለም ዋንጫ ትኬት መቁረጥ የቻሉት። ትናንት በአፍሪካ ዋንጫው በተካሄዱ ጨዋታዎች አዘጋጇ ሀገር ግብፅ ከጋና ፈታኝ ፉክክር ገጥሟት መደበኛውን ሰዓት ሁለታቻ በማጠናቀቅ በመለያ ምት አምስት ለአራት በማሸነፍ ግማሽ ፍጻሜውን ተቀላቅላለች። ይህ ድሏም ለቺሊ ከ20 ዓመት በታች ዓለም ዋንጫ አብቅቷታል። በተመሳሳይ የሞሮኮ ብሔራዊ ቡድን 120 ደቂቃዎችን በፈጀው ጨዋታ ሴራሊዮንን አንድ ለባዶ በመርታት በአፍሪካ ዋንጫው ግማሽ ፍጻሜ ለዓለም ዋንጫው ደግሞ ተሳትፏን አግኝ ታለች። የናይጄሪያ ብሔራዊ ቡድን ከትሪንጋም በሰዎቹ ሴኔጋል ጋር በመገናኘት ከ120 ደቂቃዎች በላይ ተሻግረው በመለያ ዓመት ሶስት ለአንድ በማሸነፍ ዳግም የመድረኩን ተሳትፎ አግኝተዋል። ደቡብ አፍሪካ ከዲሞክራቲክ ኮንጎ ያደረገችውን ጨዋታ አንድ ለባዶ በመርታት ታሪካዊ ድልን አስመዝግባለች። በዓለም ከ20 ዓመት በታች እግር ኳስ ዋንጫ አፍሪካ ትልቅ ታሪክ ማስመዝግቧ የሚታወቅ ሲሆን አራት ጊዜ ለፍጻሜ ደርሳ አንድ ጊዜ ዋንጫውን ስታሳካ አምስት ጊዜ ሶስተኛ፣ ሶስት ጊዜ ደግሞ አራተኛ ደረጃን ይዛ አጠናቃለች። የጋና ከ20 ዓመት በታች ብሔር

ግብጽ ላይ በተደረገው የ2009 ዋንጫ ብራዚልን በመለያ ምት በማሸነፍ በታሪክ ለመጀመሪያ ጊዜ ለራስም ሆነ ለአፍሪካ ብቸኛ ዋንጫ ማሳካቷ ይታወሳል። ጥቋቁር ክዋክብቶች ሁለት ጊዜ ሁለተኛ ደረጃን ይዞ በማጠናቀቅ ትልቅ ታሪክ ያላቸው ሲሆን በመቀጠልም ናይጄሪያ ለሁለት ጊዜያት ፍጻሜ ደርሳ ሁለተኛ የወጣች አፍሪካዊት ሀገር ናት። በስኬት ደረጃ ማሊ፣ ሞሮኮና ሴኔጋልም ከሶስት እስከ አራት ያሉትን ደረጃዎችን ይዞ በማጠናቀቅ ከአፍሪካ ሀገራት መካከል ስኬታማ ሆነዋል። 1977 ጀምሮ እየተካሄደ የሚገኘው ከ20 ዓመት በታች የዓለም እግር ኳስ ዋንጫ ዘንድሮ ለ24ተኛ ጊዜ 24 ሀገራትን አሳትፎ በቺሊ አስተናጋጅነት ከወርሃ መስከረም ጀምሮ ይደረጋል። እስካሁን በተከወኑ መድረኮችም የአርጀንቲና ብሔራዊ ቡድን ስድስት ጊዜ ዋንጫውን በማሸነፍ ቀዳሚ ሲሆን የብራዚል ብሔራዊ ቡድን አምስት ጊዜ በማሳካት ይከተላል። ለዜና ኢትዮጵያ የተዘጋጁ የስፖርት መረጃዎች አሉ።